ውዶች ቅቤዬ ይህን ይመስላል። እንግዲህ ነጭ እንዳይመስላችሁ ቢጫ ነው፣ ግን ቪዲዮ ላይ ሳየው የሆነ ነጭ ነገር ነው የመሰለኝ። ሀቂቃ እና ነጭ አይደለም ቢጫ ነው። ቅቤ ገና ቢስሚላ ተባለ። ይኸው በዚህ መልኩ ሽታው ሲጣፍጥ ተውኝ እና ቅቤ ያስፈልጋል። ኢትዮጵያ ላይ ወጥ ስሰሩ ምናምን እንግዳ ሲመጣ ብዙ ነገር አለና ቅቤያን ጥሩ ማኖር ያስፈልጋል። እና እንጃ ዲስ ላይ ቪዲዮ ላይ የነጣ መሰለኝ ግን በአካል ሳይው ቢጫ ነው። እንትን እርድ የተደረገበት ነው የሚመስለው ሁላ ማለት ለማካበድ አይደለም፣ መቃይቱ ቢጫ ስለሆነች ነው መሰለኝ፣ የቪዲዮ ላይ ነጨ ሆነው እና በዚህ መልኩ አንጥሬዋለሁኝ። ሳነጥር ያልቀረጽኩት ያው ስላልተመቸኝ ነው። አሰላሙ አሌይኩም ወረህመቱላሂ ወበረካቱ ውድ የተከበራችሁ የበረሃ ወርቅ ዩቲዩብ ቻናል ተከታዮች በያላችሁበት የዓለም ዳርቻ የአላ ሰላም እዝነት በረከቱ በእናንተ ላይ ይሆን እያልኩኝ፣ ኢንሻላህ ዛሬ ይሄ የቅቤ ማንጠሪያ ቅመም እናሳያችሁ ነው ማለት ነው። የወዲያም ቅመሞች ሀገራቸው ስገቡ ከኛ ከዛ ከአረብ ሀገር ቆይተን ቆይተን ስንመጣ እዚህ ሀገር ብዙ ነገር ግር የሚለን ነገር አለ ማለት ነው። እዚህ የነበራችሁን ሙያ ኢትዮጵያ ላይ የምታውቁትን ሙያ የምታውቁትን ስራ አረባ ሀገር ቆይተን ስንመጣ እንረሰዋለን። ድንብርብር ነው የምንለው። ወላ እንዴት ብሎ ወጥ ራሱ ለመስራት በፊት በርጥ አድርገን የምንሰራውን በጣም ባለሙያ የሆንነውን እዛ ቆይተን ቆይተን ስንመጣ እዚህ ድንብርብር ነው የሚለን። ለምን ዶ አላቅምና እስከ ተወሰነ ጊዜ ድረስ አይገባንም፣ ግር ነው የሚለን እና ዛሬ ቅቤ አነጥ ራስቤ ያዘጋጀኋቸውን ቅመሞች አሳያችኋለሁ ማለት ነው። ለእናንተም ትምህርት ይሆናችኋል ስትመጡ። እንግዲች እንደምታዩት ይሄ አብሽ ነው። አብሽ ለሁለት ኪሎ ለሚሆን ቅቤ ነው። መጠኛ መጠኛ ያረኩት ይህ አብሽ ነው። እዛ ዝንጅብልና ነጭ ሽንኩርት አለ። ዝንጅብልና ነጭ ሽንኩርት ዝም ብዬ ጨቅጨቅ ጨቅጨቅ አርጌ ነው የማረገው። አንዳንዶቹም ይፈጩታል። ያ እንደ ፍላጎታችሁ ነው ማለት ነው። እዛ እዚጋ ደግሞ ዋናው ኮረሪማ ነው። ኮረሪማ አለ። ከዛ ዝቃ ቅቤ ወይም በሶ ብላ የሚባለው አለ ጥቁር አዝሙድ አለኝ ኮሰረት አለኝ ማለት ነው እና ይሄንን ከኮሰረት ና ከዝቃ ቅቤ ውጭ እንትን አድርገዋለ ሞቅ ሞቅ አድርጌ እፈጫቸዋለሁ ማለት ነው ይሄንን አብሽን ጥቁር አዝሙድን ና ኮረሪማውን ሞቅ ሞቅ አርጌ እፈጫዋለሁ ማለት ነው በማሽን እና በሶብላ የሚባለው ይሄ ዝቃቅቤው ነው። በሶብላ የሚሉት ኮሰረት ደግሞ የሚባለው ያው ደማ ከሴና ሀገራችን ማለት ነው። የማታውቁ አያዋቁት ማለት ነው። እኔ ሀቂቃ እንዲህ እዛ ወስጄ አገር ቤት ነው ያነጠርኩት ቅቤን ወስጄና ቅመሙን ከዚህ አዘጋጅቼ ሄድኩኝ አገር ቤት። ከዛ ሳየው ይህንን ኮሰረቱን ምንድን ነው ኮሰረት ሚባ ምንድን ነው የሚባለው አሉኝ። ደማ ከሴ ይመስላል ሰዲ አማ ከሴ ነው መሰል ሲሉኝ አላምን አላመንኳቸውም እኮ ሰረት ነው የሚባለው ሌላ ስሙን አላቀውም አልኳቸው። ከዛ ከደማከሴ ጋር ብናመሳስለው ራሱ ደማከሴ ነው ማለት ነው። በከተማ ስንት ስንት እንደሚሸጡ ላይ ኢትዮጵያ ላይ ምና ይሸጥ የለም የሚገርማችሁ። እና ያው ለሁለት ኪሎ ቅቤ ነው ወይ ቅቤውን ደግሞ አገር ቤት ስላነጠርኩት ቪዲዮ ለመቀራጽ ብዙም አልተመቸኝም። ግን ዋናው ቅመሙንትን ካልተባለ ቅቤውን መቸም ምትን ማለት አይቸግርም ማለት ነው። የወቅቢያችንን መጀመሪያ እንትን አለኩት እኔ እንዲያ እንዲያቀለጥኩት አነጎርኩት ማለት ነው። ማለት ቅቤውን አንድ ሁለት ኪሎ ነው ብያችኋለሁ። አንድ ሌትር እና ከዛ ገመስ ያለ ውሀ አርጌ አንድ ጁ ከግማሽ አረኩና አንተከተኩት ቅቤውን ትክትክ ካለ በኋላ አውጥቼ አሳደርኩት ገዛ በኋላ ካደረ በኋላ መሀሉን ወይም ከጎን ብስ ስትታረጉና ያንን የተንተከተከ ሆኑ ቆሻሻውን ይዞ ስለሚወጣው ውሀውን ታጠሉታላችሁ። ውሀውን ጥልፍፍ አርገን ከዛ መልሰን ቅቤያችንን እንጥዳያለን። ቅቤው ሲል በመሀል ተቋረጠብኝና ቅቤያችንን ከፈላ በኋላ ቅቤውን ትክትክ ማለት ሲፈላ መፍላት ሲጀምር ይህን ያዘጋጀነውን ቅመም ጭምር አድርገን አረፋውን እስኪከት ድረስ ማንተክተክ ነው ማለት ነው። እና ወላይ እነዚህን ቅመሞች ወድጃችኋለሁ ለወጥ ነው ያው ለክትፎ ና ለወጥ ብለው የሚለዩት አነጣጠር አለን ግን ለወጥ ነው ያነጠርኩት በጣም ነው የሚጠፍጠው ቀምሰ ነው ማለት ነው ወላይ በጣም ቅቤውን ደግሞ ቆያ ያሳያችኋለሁ ምን እንደሚመስል ሲያመረ እና እነዚህን ቅመሞች ጨምሬ ምርጥ ቅቤ አንጥሬ ያለሁኝ ቅመሞቹን የምትፈልጉ ካላችሁ ኢንሻአላህ ስትመጡም ትንሽዬ ሙያ አትናቅም ማለት ነው ስላችሁ፣ በቃ እዚህ መታችሁ ግሬ ይላችኋል። እና ብዙ ጊዜ እንደዚ ከሰው ከሰው ሰው ያየነው ነው ነገር ይጠቅመናል ማለት ነው። ሳይናቅ ያየነው ነገርና ለሁለት ኪሎ ቅቤ ነው ቅመም ያዘጋጀሁት 3 ኪሎ፣ እና 4 ኪሎ እንደዛ ሲሆን መጠኑን ደግሞ እናንተ ትቀንሱታላችሁም ትጨምሩታላችሁ ማለት ነውና በቃ እንደዛ ረጌ ቅቤ አነጠርኩኝ እላችኋለሁ የመዲያም ቅመሞች ሀገራችሁ ስትመጡ ኢንሻላህ እናንተ ብለዚህ ያብቃችሁ በቤታችሁ ጉድ ጉድ ማለት ደስ ይላል እና ግን እዛ ሀገር ራሱ በዚሁ አጋጣሚ እንናገረው እንፈልገው፣ አረብ ሀገር ላይ ሆን እኛ ወጥ ቤት መግባት አንፈልግም። ብዙቻችን ጽዳት ልንሆን እንችላለን፣ ስራችን ወጥ ቤት ላይ ሆን ይችላል ና ያው የቅመሙ ምሽታ ምናምን ወጥ ቤት ገብተን እንደገና ልብስ ቀይረን ስለሆነ ወደ ጽዳት የምንገባው ይደብረናል። ግን በቃ ሽንኩርት መክሰፍ ሁሉ እንረሳለን በዚህ ማለት ነው። ብዙ ጊዜ አሁን እዚ አረብ ሀገር ከቆየን ወጥ ቤት ካልገባን ሽንኩርት መክተፍ ሁላ ኢትዮጵያ መተን ቢላዋ አያያዝ ሁላ ነው የሚጠፋብን እና ይሄ ወጥ ቤት ምናምን ወጥ መስራት ምግብ መስራትን ምናምን አትናቁ፣ አትጠየፉ። ቢያንስ መስራት ወጥ ቤት መስራት ባችሉ ራሱ እየገባችሁ ይዩ ልጽዳት ምናምን ስጨርሱ ልትታጠባችሁ ልትታጠቡ ወደ ክፍላችሁ ስትገቡ ወጥ ቤት የምሰራዋን በዛው እያገዛችኋት ብታዩ ሞያ ብትማሩ አንዳንድ ነገር በቃል ለእንዲ ላግዛት ብላችሁም ሳይሆን ወጥ ቤት የምሰራው ለራሳችሁ ብላችሁ ራሱ አንዳንድ ነገርን ብትሞክሩ አሪፍ ነው ወጥ ቤት አንገባም ወጥ ቤት ከገባው ልብሴ ይሸታል ቅመሙ ምናምን እያንን ስንት አመት ኑሮን እዛ ስንመጣ እዚህ ወላ ቢላዋ አያያዝ ሁላ ነው የሚጠፋችሁ ትርብጥብት ነው የምትሉት ታዲያ የዚ ሀገር ሰው አይረዳችሁም የዚህ ሀገር ሰው ማለት ነው እዛ አገር ብዙ ሙያ ተምራችሁ በጣም ባለሙያ እንዲሆናችሁ ነው የሚረዱት ማለት ነው እንጂ ጭራሽ የማታውቁ አይመስላችሁም ማለት ነው። እኛ ደግሞ ረስተ ነው ከርማናል። እዚህ ስንመጣ እንዲህም ብርብራችንን ነው የምንበለው ና ወጥ ቤትን አትጥሉ። ምግብ መስራትን አትጥሉ። ሙያ ተማሩ እላችኋለሁ። መዲያም ቅመሞች በያላችሁበት አላ ይጠብቃችሁ። አበረታቱኝ። ላይክ፣ ሸር፣ ሰብስክራይብ ያረጋችሁ አበረታቱኝ። ተውግን አበረታቱኝ።